ጓደኝነት ስለ መልካም ጓደኝነት ሲነሳ ብዙዎቻችን የምናምንበትና የምንስማማበት አንድ ነገር አለ። እሱም በተሸገረን ጊዜ አብሯን የምትሆን በተጨነቀን ጊዜ የምታጽናናን የሆነች ሴት ትክክለኛና የእውነት የምትወደን ጓደኛችን ነች ብለን እናምናለን። ነገር ግን ትክክለኛ ጓደኛ ማለት በተቸገርን እና በተጨነቀን ጊዜ ከጎናችን የምትሆን ደስታችን የምትደሰት ብቻ ሳይሆን ከጀሃነም እሳት እንድንጠበቅ አላህን እንድንፈራ በአላህ መንገድ የምታስታውሰን በተሳሳትን ጊዜ አላህን ፍሪ፣ ወደ አላህ ድንበር ተመለሽ እያለች አላሁ ስብሃነ ወተዓላን በመፍራት ላይ የምታጠነክረናት የጓደኝነት ጅማሬው ዱንያ ላይ ቢሆንም መጨረሻው ግን ጀነት ነው። ይህ ደግሞ የሚሆነው ለአላሁ ስብሃነ ወተዓላ ብለው ተዋደው አላህን በመፍራት ላይ የተዋወሱ ሲሆኑ ነው፣ ወይም የምንተዋወስ ሲሆኑ ነው።

ምክንያቱም መተዋወስ ወደ አላህ መንገድ የመመለሻ አንዱ ምክንያትና ሰበብ ስለሆን ወላ ተዓወኑ ይላል ጌታችን አላህ። እዚህ ጋ ደግሞ አትተጋገዙ በሚል ያለል ኢስሚ ወል ዑዱዋን በመጥፎ ስራ በኃጢአት ላይና ድንበርን በማለፍ ላይ አትተጋገዙ። ለአንደኛችሁ ሌላኛችሁን አትጥሩ። መጥፎ ጓደኛ ካለችሽ ዘፈን የምትሰማ የተለያዩ ነገራቶችን የአላህን ድንበር የምታልፍ ጓደኛ ካለችሽ፣ ነገ አንቺም ያንን ነገር ወይም ደግሞ እሷ የምትሰራውን ነገር ላለማድረግሽ ምንም ዋስትና የለሽም። ምክንያቱም የሰው ልጅ ውለው ነው የሚመስለው ይባላል። ነገር ግን መልካም ጓደኛ ካለችሽ፣ ቅራት የምትቀራ ነይ፣ ቅራት እንቅራ እያለች የምትጨቀጭቅሽ ነይ፣ ቃዒዳ እንማር፣ ነይ ኪታቦችን አብረን እናጥና ብላ የምትጨቀጭቅ ጓደኛ ካለችሽ፣ እየጨቀጨቀችሽ ሳይሆን ወደ መልካም ነገር እየጠራችሽ ነው

ወዳጆች እኮ ይለናል ጌታችን አላህ በዚህ ምድር ላይ አቤት! የእነሱ ጓደኝነት ያስቀና ያልናቸው የሆኑ ወዳጆች በዛ ቀን ግን እንዲህ ይባባሉል። አልአኽላ ወዳጆች እኮ ይለናል። የውመ ኢዲን በዛን ቀን የውመ ላ የንፈዑ ማሉን ወላ በኑን የውመ የፍሩ አልመርኡ ሚን አኺ ልጆችም ገንዘብን በማይጠቅምበት ቀን እናት

ታወቅቃቃሽ ነው አንተ ነህ እንደዚህ ያደረከኝ፣ አንተ ነህ እንደዚህ ያደረከኝ፣ አንተ ነህ ወደዚህ ነገር የመራኸኝ፣ አንተ ነህ ወንጀል እንድሰራ ያደረከኝ፣ አንችንሽ እኮ አላህን እንዳምጽ ያደረክሽኝ ተባብለው ጠላት ይሆናሉ። በዚህ ምድር ላይ ወዳጅ የነበሩ ሰዎች ጠላት ይሆናሉ። ምክንያታቸው ደግሞ ምንድነው? በአላሁ ስብሀነ ወተዓላ ላይ የተገነባ አላህም አላህም በመፍራት ላይ የቆመ አላህ በመልካም መተዋወስና ከመጥፎ ደግሞ መገጻጸስ የነበረበት ስላልነበረ ነው። ታዲያ ጌታችን አላህ እዚህ ጋር ለየ እና ለአላህ ብለው የተዋደዱ ጓደኞችስ ያ ብለን ካልን ጌታችን አላህ ቀጠል አድርጎ ምን አለ? ኢለል ሙተቂን አላህን ፈሪዎቹ ሲቀሩ፣ እኔን በመፍራት ላይ የተዋወዱ ሲቀሩ፣ ያን ቀን ሁላቸውም አንደኛቸው ለሌላኛቸው ጠላትን ይሆናሉ አለን። ጓደኝነት ትልቅ ነገር ነው። አላህን በመፍራት ላይና ለአላህ ብሎ መዋደድ ላይ ከተመሰረተ ነገር በአላህ ሱብሐነሁ ወተዓላ ዘንድ እጅግ በጣም ትልቅ ምንዳ ያለው ጥላ በሌለበት ቀን ከአላህ ዐርሽ ጥላ ስር እንድንጠለል ምክንያት የሚሆነ ወደ ጀነት መቃረቢያ መንገድ የሚሆነን ነው ማለት ነው። ስለዚህ ቶች ጓደኛ ስትይዙ መልካምና ጥሩ የሆነችዋን ምረጡ። እናንተም ለሷ ጥሩ ለመሆን ሞክሩ። ሰላም።